ሳይሆን ብሩኬ ከሀይሚ ጋር ብዙ ላይፍ አሳልፋል፣ ብዙ ነገር አድርገሃል። ግን ዛሬ ቤተሰብ አዲስ ነገር አዲስ ሰው ዛሬ ስልክ አውርቻለው። አዲስ ሰው ያው የሀይሚ ሰው ነች፣ አውርቻት አለው። በጣም ይገርማል። ወደ እሷ ከማለፌ በፊት አንዳንድ ነገር ስለ አዲሷ ልጅ ከብሩኬ ጋር የምሰረዋ ልጅ አንዳንድ ነገሮችን ላውራ ፈልጋለሁ ማለት ነው፣ ቤተሰብ ምን መሰላችሁ ውዶቼ፣ እቺ ልጅ እውነት እንደ ብሩኬና የሚ የተለያዩ መስራት ይሁን አላቅም፣ ብቻ መለጣጠፍ፣ በጣም መለጣጠፍ ትወዳለች። ብሩክም እንደዛው መለጣጠፍ። እኔ ለምን እንደሆነ አላቅም የሚለጣጠፉት ነገር በጣም እየደበረኝ ነው ያለው ቤተሰብ አካሆናቸው ምናምን የሆነ በቃ ብሩኬ ከሀይሚ ጋር ብዙ ነገር እንዳሳለፈ አይደለም እየሆነ ያለው ከዚች ልጅ ጋር ማለት ነው። በጣም ይደብራል። ከሀይሚ ጋር አንተ ብዙ ነገር አሳልፋል። ብዙ ነገሮችን አንድ አመት ከአንድ አመት ከምናምን በሉት አንድ አመት በሉት እንግዲህ ከአንድ አመት እስከ ሁለት ምናምን እንግዲህ አብሮ ከሆኑ ጀምሮ ማለት ነው። እና ከሀይሚ ጋር ብዙ ነገር እንዳሳለፍከው ህይወትን አይታችኋል። አብራችሁ ነው የፈመሳችሁት። አብራችሁ ነው የተነሳችሁት። አብራችሁ ነው ኦዲየንስ ያመጣችሁት። እና ይሄን ይሄን እያሰብክ ለምታረጉ ነገር ጥንቃቄ ብትወስድ ይሻላል። ልጅቷ ደግሞ ብሩኬ ያው የኛ ሀገር ሴቶች፣ አንዳንድ ሴቶች ወንድ ልጅ መኪና ሲኖረው አይፋቱትም። በጣም የሚገርማችሁ ነገር አራት ጎማ ካለው ያ ወንድ በቃ ይወደዳል። ማንኛውም ሰው ጋር ይወደዳል። ለምን ዝንጀሮ አይሆንም ብቻ አራት ጎማ ይኑረው ይወደዳል። ብሩኬ እንግዲህ መኪና አለው፣ ቁመናው ያማረ ነው፣ መልኩ ያማረ ነው። እንግዲህ ልጅ ከብሩኬ የምትፋታ አይመስለኝም ሳስቦ ሳስቦ ማለት ነው። ልጥፍ ያለች ልጅ ነች። ቤተሰብ እግዚአብሔርን ነው እምላችሁ፣ ልጥፍ ያለች ነች። በጣም የሚገርማችሁ ነገር በቃ አንደኛ መኪና አይታለች፣ ሁለተኛ ሰውነቱ ምናምን ሁሉ ነገር አይታለች። በቃ የምትፋታውም አይመስለኝም። እና እኔ ለእሷ መናገር ሳይሆን ስለ እሷ አይመለከተኝም። አለባበሷ ሁሉ የሚያስጠላ ትን ዘላዘላ አለባበስ ነው የምንለብሰው፣ አይታችኋል። ከሀይሚ ጋር እንኳን ልትወዳደር ቀርቶ የጫሟ ሶል አልደርስም፣ ሀይሚ ላይ ማለት ነው። ሀይሚ በጣም ስነ ስርዓት ያላት ክብር ያላት ሴት ነች። ለአለባበሷ የምትጨነቅ ለሰው የምትጨነቅ ማርያምን እኔ ስለ ሀይሚ ብዙ ነገር ስነባልፈውም እነግራቸዋለሁ። ብዙ ነገር ስለ ሀይሚ ሰምቻለሁ። ሀይሜ ለራሷ ሳይሆን ለሰው የምትኖር ልጅ ነች ነው ያሉኝ። ከራሷ ይልቅ ለሰው የምታስቀድም ሴት ነች ነው ያሉኝ። እና ምንም ብሩኬም ለእሷ መስዋዕትነት አርጓል፣ ሀይሚም ለብሩኬ መስዋዕትነት አርጋለች። ስለዚህ እኔ ያቺን ልጥፌን ለመናገር ፈልጌ ሳይሆን በእርሷ መናገር ፈልጌ ሳይሆን ብሩኬ ከሀይሚ ጋር ብዙ ላይፍ አሳልፋል፣ ብዙ ነገር አድርጋሃል ግን እዚህ ሚዲያ ላይ የምታደረጎ ነገር ግን በጣም የሚያስጠላ ነገር ነው። ትናንትና ማይተናል። በቀደምም ከዛች ጋራ ከማናት ሚሏት ጋር ደግሞ ወደ እህትነት ተለ መጀመሪያ ወደ እሷን ለማስቀናን ነበር የመጣው እቺ ሴት ደግሞ ስትገኝ ወደዚህ ሴት ያቺ ደግሞ ሲስተር ሊሆነች እቺ ደግሞ ወደ ፍቅረኛ ተለወጠች። በጣም ይደብራል። በጣም ይደብራል የሚሰራው ስራ ማለት ነው። እኔ ወንድ ነ አንተ መናገር ፈልጊ አይልም፣ ግን መናገር ያለብኝ ነገር እናገርሉ ከሀይሚ ጋር ብዙ ላይፍ ስላሳለፍ ሀይሚን የሚያስቀይም ነገር ባታረግ ጥሩ ይመስለኛል። እና ብቻ አላቅም። በጣም ይደብራል የሚሰሩት ስራ ማለት ነው። እና ቅዱሴ ደግሞ በጣም ደስ የሚል ልጅ ነው። በጣም ረጋ ያለ ልጅ ነው። ይሁን ብቻ ቆንጆ ከሆነ ይሄዱ። ይሄው ሀይሚዬም ብሩኬ እችን የመሰለች ልጅ ካልፈለገ እና ዛሬ የሀይሚን እህት ሂልዳና አናግሬያን ነበረ። በጣም የሚገርም መልስን የመለሰችልኝ። እኔ ሂልዳና ያኔ ከብሩኬ ጋር ሲጣሉ ነው ስልኳን የነበረኝ ያኔ ከብሩኬ ጋር ከዚች ከሶሲ ጋር እንደውም ቪዲዮ የሰሩ ጊዜ ካስታወሳችሁ ፕራንክ ሰጥቶ እንደዚሁ አስራ አምስት ቀን አንድ ወር ተጣልቶ ነበሩ። ሀይሚና ብሩኬ እንዲህ የተጣሉ ነበረ። የታረቁት የዛን ጊዜ ነበር። የእልዳናን ፎቶ አግኝቼ ፎቶ አልኩኝ፣ የእልዳናን ስልክ አግኝቼ ያወራኋት የዛኔም አውርቻን ነበረ። ዛሬም ትዝ ብላኝ ለምን እልዳና ጋር አልደውልም ብዬ እልዳና ጋር ዛሬ ደወልኩኝ። እልዳና በጣም ነው ያዘነችው። በጣም አዝኛለሁ እኔ እህቴም ወንድሜም ምን እየሆኑ እንደሆነ አላውቅም። ወንድሜ በዛ ጋራ በጣም ትልቅ ችግር ውስጥ ከሚስቱ ጋራ ህይወቱን ተመሰቃቅሏል። እዚህ ጋር ደግሞ እህቴ በሌላ መንገድ ደግሞ እንደዚሁ ሁሉ ነገር ተመሰቃቅሎብናል። በጣም ያዘንኩት እኔ ምንም ላረግ አልችልም። ባለትዳር ነኝ። ወደዚህ ወደዛ መንቀሳቀስ አልችልም። በአሁኑ ሰዓት ደግሞ እኔ ልጅ አለኝ፣ ልጅም ሲኖረኝ ስራም አለኝ። ስራ ደግሞ አላት። በነገራችን ላይ ቤተሰብ የሀበሻ ቀሚስችን ትሰራለች፣ ሱቅም አላት። በዛውም ንገሪልኝ ብላኝ ነው። ሱቅም አላት። ቤተሰብ ሀበሻ ቀሚስ ከኢልዳና ማዘዝ ትችላላችሁ። ቤተሰብ አሪፍ አሪፍ የሀበሻ ቀሚሶችን ትሰራለች፣ ትሸጣለች ማለት ነው ኢልዳና አግዟት ገብታችሁ ግዟት። ቀዋል አበሻ ቅሚስ ምናምን ግዟት እሺ። እና እኔ ከልጅ ጋር በዛውም ንገሪልኝ ስላለች ነገር የተናገርኩት ማለት ነው። እኔ ልጅ ከልጅ ጋር ይዤ እነሱ ጋር መሯረጥ አልችልም። እና ሀይሚም ደውዬላት ነበረ። ሀይሚ አንዳንዴ ታነሳለች፣ አንዳንዴ አታነሳም። ያው ብዙም እልህ ላይ ስላሉ እነሱን ምንም ላደርግ አልችልም። ሀይሜንም አውርቻታለሁ እንድትስተካከል ተይ ብዬ እህቴን፣ ተቆጥቻታለሁ እህቴ ደግሞ የምታደርገውን ስራ ታቃለች። እኔ በህቴ እተማመናለሁ ነው ያለችው። በጣም የሚገርማችሁ ነገር በሀይሜ በጣም የሚተማመኑባት ኤፌምም ያኔ ሳወራ በህቴ እተማመናለሁ ነው ያለው። አሁንም ኢልዳናን ሳወራት በህቴ እተማመናለው እህቴ የምትሰራውን የምታረገውን ነገር ታቃለች። ለሀይሜ ምክር አያስፈልጋትም ግን ያው እንድትስተካከል መጥፎ ቦታ እንዳትወርቅ አንዳንድ ነገሮችን አስረዳታለሁ ነግራታለሁ። ለምን እኔ በታላቅነቴ እሷን ማስረዳት የምችለው በኩል አስረዳታለሁ። ለምን የማይሆን መንገድ ላይ የማይሆን መንገድ ሂዳ ኦዲዬንስም እንዳይጠላት። ስለዚህ እኔ እህቴ መጥፎ መንገድ ላይ ከሄደች አቁም ይላታለሁ። ግን በአሁኑ ሰዓት እህቴ እያደረገችውን ነገር ታቋለች። ራሷ የደረሰባትን ነገር የደረሰባት ነገር ስላለ ይማል ብሩኬ ላይ ጨከነችው እንጂ ብሩኬ ላይ አጨክንም። ብሩኬ በጣም ጥሩ ልጅ እንደሆነ አውቃለሁ። እስካሁን ባሉበት በሱ በሱ ሁና ጎበዝ ሆነው አብሮ እንዳደጉ አውቃለሁ። ብሩኬ መጥፎ ነው ሀይሚ ጡርነት ብዬ ሳይሆን ብሩኬም ጎበዝ ነው፣ ሁሉን ነገር ያውቃል። የሚያደርጉትን ስለሚያውቁ ብቻ ቡርኬ ትንሽ ቢስተካከልና ወደ ቦታው ተመልሶ ከአይሚ ጋር አብሮ ቢሆኑ በጣም ደስ ይለኛል። አናገራቸዋለሁ ሁለቱንም፣ ሁሉም ነገር ይፈታል። የቡርክ እና አይሚ ነገር ይፈታል። በጣም ረጅም ነገር ቢሄድ ውሳኔም ትልልቅ ውሳኔዎች ውስጥ ቢገባም የሀይሚና የቡርኬ ነገር ይፈታል። እንሞክራለን ከእህቴ ጋር ሁነን እናናግራቸዋለን ብላኛለች። ቤተሰብ በጣም ደስ ይላል። ደስ ብሎኛል እኔ እና ልዬ። አመሰግናለሁ ስለአወራሽኝ። በዛውም የዳናን አግዟት፣ አበሻ ቀሚስ ትሸጣለች ልጅ ታሳድጋለች፣ ጎበዝ ነች እና አሪፍ ልጅ ነች። ስልኳን ከፈለጋችሁ ደግሞ በውስጥ ጠይቁኝ፣ ስልኳን እሰጣችኋለሁ ማለት ነው። መግዛት ለምትፈልጉ ልጆች ስልኳን እሰጣችኋለሁ። ልብስ ለመግዛት ከፈለጋችሁ ለመጻችሁ፣ እንዳጨቀጭቋት እየደወልክ ለምን፣ ስራ ስላለባት ማለት ነው። እና መግዛት የምትፈልጉ ካላችሁ ስልኳን እሰጥላችኋለሁ፣ ትገዟታላችሁ ማለት ነው። ቤተሰብ እንግዲህ ሀይሚዬ፣ የኔ ማር፣ የኔ ልዕልት፣ የኔ ቆንጆ አይዞች በርቺ ሁሉም ነገር ያልፋል። ጉሩኬ የምታረገው ነገር ብትጠነቀቅ ጥሩ ይመስለኛል። ትላንትና ቲክቶክ ከእሷ ጋር እንደት እንደነበር ምናምን በጣም ይደብር ነበረ። ያው ያደረጋችሁትን ነገር አስታውሱ። የሆነ ነገር ስታረጉ ከሀይሚ ጋር ያደረግከውን ነገር አስታውሱ። ነገ መታረቅ አለ። ነገ አብራችሁ ልትሆን ቻለው። ልብ ላይ የሚቀር ጠባሳ እንዳይኖር ነው ይህን ነገር የምናገረው ቤተሰብ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ይህን ቪዲዮ ይህን በደንብ አርጋችሁ ላይክ፣ ሼር፣ ሰብስክራይብ አርጉ። በተረፈ ኑሩልኝ በደንብ አርጋችሁ ላይክ አድርጉልኝ።